በምኑስተር ከተማ ትናንትና ዛሬ ጉባኤ ተካሄዶ ነበር፣ እንዲሁም ጉብኝት። ያንን አስመልክቶ እስቲ አንተ ምን ትላለ፣ እና በተለይ ደግሞ እዚህ ላልመጡ ምእመናን ያለህን አጠቃላይ ሀሳብ እንድትገልጽልን። እሺ፣ እግዚአብሔር ስጥልኝ። ዲያቆን ዘካሪያስ ሶልዶርፍ ደረኮ አክብት አቡነ ገብረ መንፈስ ቅዱስ ነው የማገለግለው። እንግዲህ ጉባኤውን ሁላችንም የተመለከትነው ነበረ እግዚአብሔር ፈቃዱ ሆኖ በጣም በአማረ ሁኔታ ነው ያለፈው። ጉባኤው ብዙ ምእመናን ከዚህ ከዱሰልዶርፍ ከሚንስተር እንዲሁም ከለና አካባቢ ምእመናን በብዛት የተሳተፉበትና ና እግዜር ደግሞ ስራውን የሰራበት ጉባኤ ነበረ። ለዚህም እግዜር ስሙ የተመሰገነ ይሁን። እንግዲህ ሁላችንም እንደምናውቀው ብዙ ምእመናን ገዳሙን እየቻሉ በአካል ያልቻሉ ደግሞ በብፁዕ አባታችን በተገኙበት ጉብኝት ተደርጎ ነበረ። ሁሉም ሰው ስለ ገዳሙ ያለበትን ሁኔታ ምን ያህል እንደሆነ አጠቃላይ ይዘቱን አይቷልና ይህ ቦታ እንግዲህ እንደ ሌሎች ቅዱሳን መካናት ወይም ደግሞ አጥቢያ ቤተክርስቲያናት ወይ ደግሞ ገዳማት አማናዊ የክርስቶስ ሥጋና ደም የሚፈተትበት በመላእክት ልሳን በሰማያዊ ስርዓት ማህሌቱ ቅዳሴው፣ ሌላው አገልግሎት የሚከናወንበት ነው። ይህ ሁሉ ሆኖ እንዳለ ግን ከሌላው የሚለየው ደግሞ በስፋት በሀገር ስብከቱም ሲነገር እንደሰማ ነው የታቀዱበት ፕሮጀክቶች ያሉ ሊሰሩ የታሰበው ስራ በጣም ብዙ ስለሆነ ለየት ያደርገዋል። አንደኛ ገዳምም ነው፣ ሁለት ደግሞ በተለይ ለዚህ ሀገር ስብከት ምእመናን ትልቅ ተስፋ ነው በልጆች ላይ በወጣቶች ላይ ሊሰራ የታሰበው ስራ በተለይ አብነት ትምህርትን በተመለከተ እንግዲህ አብነት ትምህርት ቤቶች ለቤተክርስቲያን ተስፋዎች ናቸው። ልጆች በቤተክርስቲያን ትምህርት ሲያድጉ ነው ለቤተሰብም ለቤተክርስቲያንም እንዲሁም ለራሳቸውም ህይወት ምቹ የሆነ ህይወት የሚያሳልፉትና የሚኖሩት። ስለዚህ ከዛ ከዛ አንጻር ብዙ ጠቀሜታ ነው ያለው። የብዙ ልጆች የትምህርት ረሃብ የጉባኤ ቤት ጥማት የሚፈታበት የእኛም ጭምር ማለት ነው ብለን የምናስብበት። እግዜር አምላክ ደግሞ ፈቃዱ ሆኖ እንግዲህ እስከዚህ ድረስ ተደርሷል። የቀረውም ደግሞ በእሱ ረዳትነት በብፁ አባታችን አመራር ሰጭነትና እየተሳተፉ ባሉ ምእመናን ሁሉ ይሳካል ብለን እናምናለን። እግዜር አምላክ እንግዲህ ገዳሙ የኛ ሆኖ እኛም የምንናፍቀውን አገልግሎት የምናገኝበት በተለይ የምንማርበት እንዲሆን፣ ተስፋ የቆረጡ ያዘኑ ምእመናን የሚጽናኑበት፣ ሱባኤ የሚፈልጉ ምእመናን ሱባኤ የሚይዙበት እንደተባለው ነው። ጸበል የሚጸበሉበት መካን ነው የሚሆነውና ሁላችንም ኦርቶዶክሳውያን ክርስቲያኖች በተለይ እዚህ ጀርመን ብቻ የምንኖር ሳንሆን በመላው አውሮፓ የምንኖር ሁላችንም የበኩላችንን አስተዋጽኦ እንድናደርግና የሚጠበቅብንን እንድንወጣ ለነገዋ ቤተ ክርስቲያን ተስፋ የሆኑ ልጆች የሚወጡበትን ቦታ አብረን እንድንሰራ ነጋችንን እንድናሳምር የበጎ ታሪክ ተካፋዮች እንድንሆን ኃላፊነታችንን እንወጣ የሚል መልእክት ነው የማስተላለፈው። እግዚአብሔር ያክብርልኝ። እግዚአብሔር ስጥልን ዲያቆን ዘካርያስ